ታላችሁ፣ ወዳጆቼ እንዴት ከርማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ቅዳሜ ነው። የቅዳሜ ምሳ እንሰራለን። አሳ ላዘጋጅ እኔ ያሰብኩት፣ ስለዚህ እሱን እንዴት ነው ማዘጋጀ የሚለው ነገር አብረን እናያለን። አብራችሁ ኑ። አሳውን ከማዘጋጀት በፊት ምንም ሳልነካ ሰላጣውን ነው ማዘጋጀው። እኔ ለዛሬ ያዘጋጀሁት የቀይስር ሰላጣና የአማራንት ግሪን ሰላጣ ነው። ስለዚህ እቀቅለዋለሁ። ቀዝቅዞ መብላት ስላለበት ቀደም ብዬ ነው እቀቅለው በመቀጠል ለአማራንዙም እዚህ ጋር ውሃ ጥዳለው። አማራንዝ ሊፍት ምን አይነት እንደሆነ ለማታውቁ ሰዎች ይህንን ይመስላል። ይታየቸዋል። እንደዚህ አይነት ቅጠል ነው። እንደዚህ አይነት ነው። የግድ ይሄ ቅጠል መሆን የለበትም፣ ቢገኝ ግን ይሄ ቅጠል ከምላችሁ በላይ በሽታ ይከላከላል። ቫይታሚን ኤ፣ ሲ፣ ኬ ምንም የሌለው ነገር የለም። የተለያዩ ሚኔራሎች በውስጡ አለው፣ አይረ አለው። በቃ በጣም ብዙ ንጥረ ነገር እኛ ሊረዳ የሚችል ብዙ ነገር ነው በውስጡ ያለው እና ብትመገቡት በጣም አሪፍ ነው። ግን ደግሞ ይሄ የማታገኙ ከሆነ ጎመንም፣ ኬልም ያገኛችሁትን ነገር ቀቅላችሁ አሳቡን ብታቀርቡ እኔ ነኝ ያለ ቆንጆ ዲሽ ይወጣዋል። ቆንጆ ምግብ አቀረባችሁ ማለት ነው። ስለዚህ ውሀችን እስኪፈላልን እንጠብቃለን። እዚ ጋ እዚ ጋ ደግሞ እንከድነውና እንዲበስል እናርጓለን። ቀይ ቀስ ውሃው ሲፈላልን ያጠብነውን ቅጠል አንክተን እዚህ እንጨምራለን። ሲበስል ያንሳል። እንደዚሁ እንደሆነ አይቀርም። ስለዚህ ምንም እንኳን አነስ ያለበድስ ቢሆንም ይበቃዋል። ከዛም ሲበስል ውሃ በረዶን እናዘጋጅና የበሰለውን ቅጠል እንደዚህ ወስደን ቀዝቃዛ ውስጥ እንጨምረዋለን። በጣም ውትት እስኪል ድረስ መቀቀል መቻል የለበትም ቅጠሉ ስለሚመር ያ ምሬቱ ብቻ እንዲወጣ ማለት ነው። አንድ አንድ መፍለቅለቅ ካደረገ በቂው ነው። በተለይ ለጋ ከሆነ ብዙ ማንተክተካ አይጠበቅባችሁም። ምናልባት ሶስት አራት ደቂቃ በቂው ነው፣ መፍለቅ ከጀመረበት ሰዓት ጀምሮ። እንደዚህ ቀዝቃዛ ውስጥ ስንጨምረው የበለጠ እንዳይበስል ይረደዋል ከዛም ደግሞ ከለሩን ይዞ ይህን አረንጓዴውን ቀለሙን ይዞ እንዲቆይ ይረዳዋልና የሚያምር ቆንጆ አረንጓዴ የሆነ ቅጠል እናገኛለን። እኛ ሀገር ምን እንደሚባል አላቅም። አይቼም አላቅም። ሊኖር ይችላል ምክንያቱም እኛ ሀገር በተለያየ ቦታ የተለያየ አይነት የአየር ጸባይ ስላለ የተለያየ ቅጠል ይገኛልና የምታውቁ ሰዎች ካላችሁ ምን እንደሆነ በአማርኛ ብትጽፉልን በጣም ደስ ይለኛል። እኔ ይጠፋል ብዬ አላስብም። ያው ጥናት ስለማናደርግና በብዛት ደግሞ ቅጠላቅጠለኛ ለምግብ አንጠቀምበት በጣም በሚያሳዝን ሁኔታ። ለዛ ነው እንጂ የእውነት እንግዲህ ምንድን ነው ከአፋር በረሓ እስከ ሰሜን ተራራ በረዶ ያለበት ሀገር ላይ ቁጭ ብለን አይኖርም ብዬ አላስብም። ለእነዚህ ሁኔታ እንዲቀዘቀዘ እናደርገዋለን። ቀይ ስራችን ደግሞ ሲበስል እናጠላለን። ቀይ ስራችንም አሁን ይበቀዋል። በጣም ይሄንንም ቀይ ስሩንም በጣም አታብስሉት። እንደሚወጋ ሲሆን ይታያችኋል። አሁን ይሄ ይወጋል። እንደዚህ ልክ ሲወጋ እናቆማለን። እኔ የመረጥኩት አሳ እዚ ጋ እንደምታዩት ሲብሪም ነው። እናንተ ቴላፒያም የምትፈልጉትን የአሳ ዘር መምረጥ ትችላላችሁ። ልቀም በደምብ ያዘጋጀሁት ግብዓት ቁንዶ በርበሬ፣ ከሞን ወይም ክመን፣ ሎሚ፣ ዘይት፣ በርበሬና ጨው ነው። ስራዬን ስጀምር እንደመሰላችሁ የማደርገው ሎሚ ጨምቅና አዘጋጃለሁ። ከዛ በመቀጠል የጨመቅኩትን ሎሚ እንደዚህ ቦል ላይ አደርግና ሌሎችን ግብዓት እጨምራለሁ። አያችሁት በደንብ ነው የሚማርገው። ሶስት ሎሚ ነው የጨመርኩት። ቁንዶ በርበሬ እንደዚህ አንድ ትንሽ ማንኪያ አደርጋለሁ። ከሞን ግማሽ ማንኪያ። አሳጨው ይወዳል በደንብ ነው ጨው የማረገው ዛ በመቀጠል አንድ እንደዚህ ሙሉ ማንኪያ ጨው አርጋለው። በሻይ ማንኪያ ነው። መቅጠል ዘይት አርጋለሁ። እዛም አማው አዋህደዋለሁ። ከዛ መቀጠል እዚህ ጋር ይታያችኋል አሳውን እንደዚህ አድርጌ ቋርጧለሁ። ወደ ውስጡ በደንብ ቅመሙ እንዲገባ በነገራችን ላይ እንደዚህ አሳ ሲሰራ አንዳንድ ሰዎች ልምድን አይኑን ማታወቁት ትሉኛላችሁና እንደዚህ አሳ ሲሰራ እኛ ጋር በእርግጥ ያው በልምድ ይወጣል። አይኑ ግን ፕሮፌሽናሊ የአሳ አይን አይወጣ በጣም እንደው ሌላ አስፈላጊ ጉዳይ ከሌለ በስተቀረ አይወጣም ስላችሁ፣ ፍሌት ሳይሆን ስንሰራ እንደዚህ ሙሉ ማቅረብ ስንፈልግ እንደዚህ እንዳለ እንደውም አንዳንድ ሰው አይኑን ይበለዋል። ጭንቅላቱን በበለጠ የሚወዱሉ ሰው አለ። ለማንኛውም ለዛ ነው ማላወጣው ስለምንበላው ሳይሆን ስለማይወጣና እንደዚሁ ሲቀርብ ደስ ስለሚለኝ ነው። ከዛ በኋላ እዚህ ጋር የቀመምነውን ቅመም እንደዚህ እናደርግና በደንብ ውስጡንም ታያችኋል፣ እንጨምረዋለን። አሳ ፍረሽ መሆኑን ደግሞ የምታቁት ስትገዙ ያው በደንብ ትኩስና የተንፈራፈረ የሆነ አሳ ካልሆነ በስተቀረ እንደዚህ የታሽጎ የሚሸጥ አሳ ወይም ደግሞ አሳ ቤት ሄዳችሁ ስትገዙ ትኩስ መሆኑ የምታውቁት አይኑ ፍጥጥ ፍጥጥ ይላል እና እንዲክስም አይልም። ምንም እንኳን አሳው በህይወት ባይኖርም ነገር ግን አይኑ ፍረሽ መሆኑ ያስታውቃል። በደንብ አረንጓዴ እንደሆነ ቁልጭ ቁልጭ እንዳለ ነው የምታገኙት እና በዛ ፍረሽ መሆኑን አሳው ማወቅ ትችላላችሁ። ከዛ በስስ በስሱ ከትፍና እንደዚህ ሎሚ አረግበታለሁ ውስጡም ውጩም ላይ ያረጋል። የሎሚ ሽታ በደንብ ቀናው እንዲወስድ ከዚህ በፊት የሰራሁት በቲማቲም በስጎ ቅጠል ይቀመምኩታል። በተለያየ ጊዜ በተለያየ አቋም ነው የሚቀመመው። ስለዚህ ዛሬ የምረጥ ነው ደግሞ በርበሬ ነው ታይቻላለ። እንደዚህ እናረግና ተቸዋል። ይሄ ቆዳውን እንደዚህ ከተዋለሁ ከበሰለ በኋላ ብትበሉት ራሱ የምንድን ነው ስሙ፣ የሎሚው ቆዳ ይሄን ያክል የምናስበው ያክል የሚመራ አይደለም፣ እንደውም ይጠፍጣል። እና እንደዚህ አርገን ከሀያ እስከ 25 ደቂቃ እናቆየዋለን። ከዛ በላይ አይፈጅም። በጣም ወፍራም ከሆነ የእናንተ አሳና ትልቅ ከሆነ 30 ደቂቃ። በወር ውስጥ ያለ በለዛ ድርቅ ያለ ነው የሚሆነው። ስጋው ግን እንደዚህ አድርጋችሁት ልክ እንደ በሰለ ካወጣችሁት በቃ ጥጥ በሉት ውስጡ። በ180 ዲግሪ ሴልሽስ ነው የምከተው። አልሸፍነውም ከላይ ታይቸዋል። ከ20 እስከ 25 ደቂቃ ቆየዋለሁ እያየሁኝ አሁን ሁለተኛ ሶስት እንሰራለን። እዚህ ጋ መስተርድ ነው ያለው ወይም ደግሞ የሰናፍጭ ድል። ከዛ ማር እንጨምርበታለን። እንደዚህ ያክል ማር እናደርጋለን። እየቀመሳችሁ ይበቃብላችሁ የምታስቡትን ያህል። እኔ ለምሳሌ አንድ አራት ማንኪያ የሚሆን መስተርጅ ነው ያደረኩት። ከዛ በኋላ ሁለት ማንኪያ ይኸው እንደምታዩት አነሰነስ ያለ በጣም ቁልል ሳላደርገው ማለት ነው። ማሬት ጠቅሙት እናንተ ግን እንደናንተ የመጣፈጥ መጠን እንደምትወዱትና እንደ ራሳችሁ ብታረጉት ቆንጆ ነው። ከዛ በኋላ ቬኔገርን የጨመርኩት እዚህ ጋ የሰሊጥ ዘይት አለ። ትንሽ የሰሊጥ ዘይት አደርግበታለሁ። የሆነ ሰሊጥ ሰሊጥ የሚል ነገር ጣም አለው እና በጣም አብሮ ይሄዳል። ብትጠቀሙት አሪፍ ነው። ከዛ በኋላ በጣም ትንሽ ቆንጆ በርበሬ አደርጋለሁ። እንደዚህ የሚያክል ማር ስላለው በጣም ለማመጣጠን ያክል ትንሽዬ ጨው አደርጋለሁ። ምክንያቱም የራሱ የሆነ መስተርዱ የገነነ እንትን አለው፣ ጣዕም አለው። ከዛ ደግሞ የማሩ ስኳር ስኳር የሚለው ነገር አለ እና አንድ ላይ እንትን ካረግ ነው ጨውንም በደንብ አድርገን ከጨመርንበት በቃ የሆነ የማይለመድ አይነት ጣዕም ነው የሚኖረው እና ጨው ስትጨምሩ ማር ያለው ነገር ላይ በጣም ተጠንቅቃችሁ በተቻለ መጠን የተመጣጠነ እንዲሆን እንዲሁም ደግሞ ጨው ያለው ነገር ላይ ማር ወይም ስኳር ስንጨምር ማለት ነው አመጣጠን መሆን ይችላል አለበት። ስለዚህ በእንደዚህ አይነት መልኩ አንደኛውን ሶስ ጨርሳለሁ። ምንም በጣም ልጆች የሚወዱት ልጆች ታውቃላችሁ ይሄ ነጭ ሽንኩርት ሽንኩርት ምናምን ነገር ካለው ነው በጣም የማይወዱት እና ስለዚህ አሁን ደግሞ ለኛ ሌላ አይነት ሶስ ሰራለሁ። እዚህ ጋር ሁለተኛውን ሶስ ለኛ ሰራለሁ። አንድ ነጭ ሽንኩርት አረጋለሁ ሰላጣ ላይ ታውቃላችሁ በጣም ነው የሚገነው። አንዳንድ ጊዜ እንደውም ቦላችንን ብቻ ብንቀባው አንድ ነጭ ሽንኩርት ክፍል ላድርገን በቂ ነው። ከዛ እንደዚህ እዚህ ጋር የስቦ ቅጠል አለኝ። እንደዚህ ከቶ ጨምረዋለሁ ድቅቅ አርጌ። ከዛ ቀይ ሽንኩርታችንም ድቅቅ አርገን እንጨምራለን። እንደዚህ ሽንኩርታችንን እናደርጋለን ቃሪያ ያለኝ እዚህ ጋር ቃሪያንም ክትፍ አርጌ ጨምሯል አድርቄ እንጨምቃለን። እንደዚህ የጨመቅነውን ሎሚ እንጨምራለን። ሁለት ሎሚ የጨመቅኩት እዛ። ይሄንን በቁንዶ በርበሬ እና በጨው እንቀምመዋለን። ሩብ ማንኪያ ቆንጆ በርበሬ፣ ግማሽ ማንኪያ ጨው። ከዛ ለዚህ ኦሊቭ ኦይል ለምጠቀም የወይራ ዘይት። ከዛ በእንደዚህ አይነት መልኩ ቀምሰን ካስተካከልን በኋላ ይህን ከዚህ ጋር ፈቀቅ እናደረግና ቀይ ሱሩን ደግሞ እናስተካክላለን። እኔ እንደዚህ በየአራት ማዕዘኑ አራት ቦታ የምንከፋፍለው በጣም ትልቅ ከሆነ ስድስት ቦታ ያዘጋጀሁት ሳህን ላይ እንደዚህ ገለብጠውና ከዛ እዚህ ጋር ካዘጋጀሁት ሶስ እንደዚህ አደርግበታለሁ። ተጨማሪ ደግሞ ጠረጴዛችን ላይ አስቀምጠዋለሁ ሶስ። ከዛ ቀይ ስራችንን ጠረጴዛችን ላይ እናቀርባለን። በተመሳሳይ ሁኔታ እዚህ ጋር አምራን ሊዛችንንም እንደዚህ አድርገን እንቀመማለን። አያሹት ከለሩ እንዴት እንደሚያምር በረዶ ስለከተት ነው። አለበለዚያ ግርጥት ነው የሚለው እና ደግሞ ስትበሉ ጥርሳችሁ ላይ ያዝ ያደርጋል። የሆነ ክሪሚ ነገር አይሆንም። ቅጠላ በጣም ሲበስል ደስ አይልም አይደለ? ለማንኛውም ይሄንን በእንደዚህ አይነት መልኩ ጨርሳለሁ። አሁን አንድ 20 23 ደቂቃ ሆኖታል። ታይቷል አሳችን በእንደዚህ አይነት መልኩ መስሏል። ሶስ ለሚፈልግ የሚያቃጥል ሶስ ከዚህ ላይ መጠቀም እንችላለን። ውስጡን ለማሳየት ያክል። ያችሁት እንደዚህ አይነት መጨረሻ ሱፐር ሱፐር ሱፐር የሆነ ምግብ ነው። እንደምታዩት ጥጥን የሆነ ውስጡ ራሱ በጣም አሪፍ ነው። እንግዲህ የእኛ የቅዳሜ ምሳችን ይሄን ይመስል ነበረ። እናንተም በእንደዚህ አይነት መልኩ ሰርታችሁ እንደምትጠቀሙት ተስፋ አርጋለሁ። ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ አዲስ ናቸው ቻናል ቻናሌን ሰብስክራይብ በማድረግ የቻናል ቤተሰብ ሆኑ። የሰራሁትን ደግሞ ካደነቃችሁ ይጠቅማል በጃቢያችሁን ታስቡ ከሆነ ላይክ በማድረግ አበታቱ ብያለኝ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ